ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ጓደኛዬን ማለት ነው ጓደኛዬን መሄቴም ያበደ ፕራንክን ማደርጋት ማለት ነው የማጠብቀውን ያልጠበቀቸውን ስትፈልገው ያኔ ስትፈልገው ነበር የምትኖረው ማለት ነው። እና ዛሬ ልትመጣ ነው። ፕራንክን ማደርጋት እንግዲህ እንድታውኝሽ ምን ባለፈው ሀገር ልመጣ ነው መስላት ነይ ብላኝ ነበረ። አሎ፣ ሰላም ነው ወይ? ዋገ ወይ እንዴት? እግዚአብሔር ይመስገን ደህና ነሽ? ደህና ነኝ ይመስገን። ደህና ነሽ አንቺ?

ጌቾ ደህና ነው። እግዚአብሔር ይመስገን። አይኔ እንኳን ሰሞኑን ነበር። አሁን ደህና ነኝ። አሁን ደህና ነኝ። ልጆቹ ደህና ናቸው። አሁን አየሩም ቀዝቃዛ ነው። ይበቃ ወይ ያስጠላል? እንግዲህ አይዟችሁ፣ ሙቁንም ገንፎንም በይበት። ደህና ናችሁ? በተረፈ ሀገሩ ሰላም ነው፣ እኛ ደህና አለን። እግዚአብሔር ይመስገን ደህና ነን እኮ ጨዋታ ጀምረሽልኝ። አዎ ከካርዱ አለቀና ዘጋብሽ። አሁን የማጠብቂውን ፕራንክ እንትን ሰርፕራይዝ ልነግርሽ ነው ስትጠብቂው ስትጠብቂው ስትመኘው ስትሳይ የነበረ አሁን ልነግርሽ ነው። ሰርፕራይዝ ግን ጥሩ ነገር አላየሁም። ህልም አይተሻል። ህልም ስታይ እንዳነግሪኝ ነግሪም ብዬሻለሁ። ለዛም ነው ያልነገርኩሽ። በእኔ ነው ያየሽው? ናጣም በናትሽ፣ በጣም መጥፎ ነገር ነበርና ነፍሽ ካለ አሁን እራሱ ዛሬ እውነት በይ። ዞሮ ደህና ነኝ እመብራህን ታውቃለች፣ ነገር ተደርሷል። አዎ ተመስገን። እንግዲህ እናማ እንግዲህ ለአሁን ልነግርሽ ነው ህልሙ። እንግዲህ ከመጣ እንቀበለዋለን፣ ምንም ማድረግ አይቻልም። ያው የልጅ እናት ሆኛለሁ። እንኳን ደስ አለሽ

እንዴ እኔ እኮ አገር መጣሁ እኮ አይደለም ያልኩሽ። በሰላም ልጅ ወለድኩ ነው ያልኩሽ ማርያምን። እንዴ የመጣሁ መስሎሽ ነው እኮ አገር ገባሁ ያልሽ። ላላ ጉንፋን ስለያዘሽ አይፈረድብሽም። ምን ደግሞ ነው ቀዝቀዝ አለች እያልኩ ነበር። ሆናች ነው ግን እንደው ታሪያ ውሸት ይወራል ወንድሊ ከነቃጭሉ እጁ ላይ ራሱ እንትን አለው ያ ቀጭል ቀጭል የሚለው ምንድነው የሚባለው ብራፋ ድራሽንእፈው እንኳንም በበም በሰላም ገላገለች እንኳን ሌላ ለዚያ በቃች ሌላ ምንም አሜን አሜን ዋናው እሱ ነው ወንድም አገኘ ማለት ነው። ያሪሩ እውነት ነው እውነት ነው እውነት ነው እውነት ነው። ከልምሽ የውን ሆን እንትን ደህና ነገር አሰማሽ ማለት ነው። ኧረ እግዚአብሔር ይመስገን። እኔማ ይኸውልሽ የሆነ አሮጌ ቀሚስ ነገር ለብሰሽ ማለት ነው። ከዚያ በቀሚስሽ ሙሉ ቀሚስ ነው እና በቀሚስሽ ሙሉ ደግሞ በርበሬ ታጥፈሻለሽ። በርበሬው እንትን ነው የሚያቃጥለው አይደለም ሳምቦላ ማለት ነው። ዝም ብሎ በርበሬ ያለ አይደለም ሳምቦል። ከዚያም አዎ ከዛ ተወስድና በቀሚስሽ እንደታቀፍሽ ወስደሽ ቱቦ ውስጥ ብትል ታረጊዋለሽ ማለት ነው። አይዋ ቀሚሱ ቀዳዳ ነገር ነው የለበሽው እና ደስ አለኝ። ለአማት ነው ብዬ ነበር ተቀዳጓል ቀሚሱ። ተመስገን ሊያምሽ ነው ሚል ነገር ነበር። እና አሮጌ ነው ተመስገን። አ ባናንድሮ አይ ተመስገን። እንግዲህ ያው እንግዲህ በደህና ተፈቷል ልሞ

ለማንኛውም ጌቾ ደህና ነው፣ እየሰራ ነው አይደለ? አንቺ እራስሽ ጉዳይ በቃ መሰኛው ነው። ስለላንቺ እየሰራ ነው። ጌቾ ደህና ነው፣ እየሰራ ነው። እሺ በቃ ደውልሻለሽ። እሺ ቻው። ቀዳዳ ቀዳዳ ነው ሲሉ እራስሽ የጠፋ ደውል ተፈቃደለሽ

እና በሉቸው እሺ። ይሄን ይመስላል ፕራንኩ። ያው ጓደኛዬ በጣም ተናዳለ። የህቴ ምንም ምን ማድረግ አይቻልም እንግዲህ። ደስም ብሏት ነበረ ደግሞ በኋላ አስከፋት። እና መልካም ውሎ ይሆንላችሁ። ባይ ባይ። እንደ እኔ አይነት ጓደኛ ይስጣችሁ። የምታስብ